ን ታጃጅኛለች እንዳሉ ስለምታደርግኝ እኮ አንቺ ነሽ። ሰው ዝም ብሎ አይጋባም፣ ዝም ብሎም አይለያይም። ምንድን ነው? ምንም የምትይው በይ። እኔ አባትሽን እኮ አንቺ እንጂ በምን አይነት መውራስ እንዳለብሽ ስለአንቺ ምን እንደሚያውቅ ምን እንደሚያስብልሽ አላውቅም? ምንድን ነው እኔ ስለኔ ራሱ አመለካከታቸው ምንድን ነው ራሱ እኮ አላውቅም። አሁን እሄዳለሁ ጭራሽ እኔም በቃ። ይሄ እንደ ህፃን ልጅ ቁም ነገር እንደማያስብ ሰው አይደለ? ያው ረ እያየሽ ነው በቃ። ስራ የሆነ ድሮ ትምህርት ቤት እያለ የሆነ አብሮኝ የሚማር ሰው ምሳን ብላ ቤት ብሎ ወስዶኝ በቃ እንደዚህ አይነት ትሪትመንትን ነ ያለው እኮ እ ቁም ነገር ትሪትመንት አይደለም እኮ ያው እንደ ጓደኛ ሆነ ስለሚያስብ እኮ ወንድ ልጅ ሲወድ እንደዚህ ነው። አያችሁት፣ ውሳኔሽን ወስን ብሏል። እንግዲህ እስከ መጨረሻው አዳምጡ። ወስናለች እሷ ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ ሰላም እግ ቤተሰይ ሰላም ብያለው። ቤተሰቦቼግ መልካም አስተሳሰባችሁንና ላይክ ሰብስክራይብ እፈልጋለሁ። እንግዲህ ኢክራም በዚህ መልኩ መልስ ስጭኝ እየተባለ የነበረ እሱ ደግሞ ወደ ፈኪሀ ዘመን ብሎ ለፈኪሀ እንደዚህ እየዘፈነላት ነው ያለው። እንግዲህ ወንድ ልጅ ማለት አንዳንድ ጊዜ እንደዚህ ነው። እኔ እኮ ተናግሬ ያለሁ በሌላው ቪዲዮ እኔ መልስ ሲሰጣት ማለት ነው። ሁለተኛ ዳግመኛ ቀን ለፈኪሀ መልስ ሲሰጥ ይችን ልጅ የወደዳት መስሎኛል ብያለሁኝ። በቃ የሰው ልጅ አይ ነው ሀው አነጋገሩ፣ አስተያየቱ ምናምን ይለያችኋል የወደደውን ሰው ስለዚህ እኔ እንደዛ መስሎ ነበር። ግን አሁን ደግሞ በዛሬው ላይ ደግሞ በቲክቶክ ላይ ሲንሸራሸር አገኘኋቸው እየዘፈነላት እንደዚህ እያደረገ ማለት ነው። ያው ሙዚቃውን እኔ ማስገባት ስለማልፈልግ ሙዚቃውን አስወግጀዋለሁ። ያው ፍቅሩን እየገለጸላት ነው እንደሚወዳት፣ በቃ እንደዛ እንደዛ ነገር ማለት ነው። እሺ እና እንግዲህ ፈኪሀ ጋ ይጋባ ወይንስ ኢክራም ጋ ይጋባ የሚለው አላሁ አለም፣ ማንም አይወስንም። የሚወስኑት እነሱና አላህ ነው ውሳኔው። ሁለተኛ ነገር ደግሞ ውሳኔሽን አሳውቅኝ ኢክራም፣ መጣች ሄደች፣ የሚባለው ነገር እንዲ ወዳኛለች፣ ያልወደደችኝም እያልኩ ለምንድን ነው የምሰቃየው እያለ ነው። እውነት ግን ነው የወደደ ሰው አያችሁ፣ የወደደ ሰው እንደዚህ አድርጎ ያስባል ማለት ነው። እቺ ልጅ ወዳኛለች፣ አልወደደችኝም፣ በቃ ሌላ ጋ ልትሄን ነው፣ ከኒ ጋ ነው የምትኖረው። ይሄ ነገር ያለ ነው በሁላችን ላይ አይደለ፣ በሴቶችም ላይ በወንዶችም ላይ እኛም ብንሆን አሁን አንድ ሰው ወድሻለሁ ምናምን ካለን እውነቱን የወደኝ ይሆን እውነቱን ነው ውስጣችን ታታባችኋል፣ አይደለ ነው እየቀለደብኝ ነው እያላችሁ፣ ወንዶቹም እንደዚያው ተወደኛለች፣ ታፈቅረኛለች ነው ወይንስ ሌላ አላት፣ የራሳችሁ ውስጥ ታደርጉ ድረስ ብዙ ሀሳብ አለብን በውስጣችን፣ አይደለም እንደዛ። አሁንም ኢሳም እንደዛ ነገር ሆኖ አሳውቂ ውሳኔሽ፣ አባትሽ ምንድን ነው እኔን እንደ እንትን እንደ ዱርዬ ነገር ምናምን የሚያስበኝ እያለ ነበረ። እውነትም አባቷ አልወደደህም። አባቷ እንዳልወደደ ተናግሯል። ስንተኛ መናገር አለበት? አባቷ እኮ ውሳኔውን ተናግሯል። ያኛውን ልጅ እንድታገባ ነው የተነገረችው። ኢክራም ሌላ አለ ቤተሰቦቿን፣ የሚንከባከብላት እሷንም የሚወዳት ወደ ውጭ ሀገር የሚወስዳት ምናምን መሰለኝ እንግዲህ። እና ቤተሰቦቻችን ሁሉ ደግሞ ታውቃላችሁ፣ እነሱን የሚወድና እነሱን የሚያከብር ነው የሚወዱልን እነሱን የማያከብር ሰው የማያከብር ዝም ብሎ ነገር ዱርዬ ነገር መስሎ የሚታያቸውን የማንኛችንም ቤተሰብ ቢሆን አይወዱም ልባቸው። አንዳንድ ቤተሰቦች ደግሞ አንቺ ከወደድሽ እኛ ምን ቸገረን፣ ልጃቸውን ላለማስቀየም አንቺ ከወደድሽ እኛ ምን ቸገረን፣ ለአንቺ ከተመቸሽ የሚሉት ቤተሰቦችም አሉ። ያንን ሰውዬ እያልወደዱት ማለት ነው። ሳይወዱት ሳይወዱት ልጃቸው እንዳትቀየም የሆነ ነገር እሱን አታገቢም ብትባል የሆነ ነገር ውሳኔ ውስጥ እንዳትገባ ወደ ስደት እንዳትሄድ በተለያየ ነገር ህይወቷን ትን እንዳትል እንዳትበሳጭባቸው እንዳትታመም በቃ አይምሮዋ እንዳይበላሽባቸው ሲሉ ቤተሰቦች እንደዛ የሚያደርጉ አሉ። አንቺ ከወደድሽ ታንገበላይ ላይ ማለት ነው ሊባልና ከዚያ ታገባዋለይ እሷ ተወደዋለይ ቤተሰቦች ወደዱ ይባላል ታገባዋለይ። በኋላ ላይ እንግዲህ ሊያምር ይችላል ማለት ነው ወይ አእምሮም ትኖራለይ፣ ወይም ላያምር ይችላል ያትዳል። እንግዲህ ያ ነገር አይታወቅም። በተለይ በተለይ ደግሞ ቤተሰቦቻችሁ ይሄ ሰው አይሆንሽ ማታግቢ ከተባላችሁ መተው ብቻ ነው። እናትና አባት ለልጆቻቸው ወልይ ናቸው ይባላል። እውነት ነው። ይሄ ነገር ስላየነው ማለት ነው። በሰው እያየነው ነው። በየራሳችንም ቢሆን እያየነው ነው። ይህ ይሄ ሰው አይሆንሽን ተይ ስንባል እያገባን ትንሽ ቀን ኑረን ትንሽ ጊዜ ኖረን የምንለያይ ወልደን የምንለያይ ሳንወልድም የምንለያይ በቃ ህይወታችንን ምስኩልኩል አድርገን ህይወታችንን አባክነን ጊዜያችንን አባክነን በቃ የምንለያይ ሰዎች አለን። ከዛ ከሰው ጋር ያው እንግዲህ ውሳኔውም ያላህ ሊሆን ይችላል፣ አይታወቅም። ከዚያ ከሰው ጋር መለያየታችን ከይር ሊሆን ይችላል። ለከይር ለአርጎት ይሆናል። አላህ ከእሱ ጋር ብንኖር የተለያዩ ነገር ህይወታችን የተለያየ ነገር ሊመጣብን ይችላል። በቃ ስለዚህ ለከይሩ ነው። ግን ቅድሚያ ላይ ቤተሰብ አይሆንም ያለንን ነገር የቤተሰብ ምርጫ ልክ እንደ ኢክራም ዘመም ብንል ደስ ይላል። ኢክራም አሁን አባቴ የውጭ አልወጣም ነው ያለችው። በቃ ከአባቷ ውጭ አትወጣም። በቀደም ተናግራለች በቪዲዋ ላይ አባቴ የወሰነው ውሳኔ ነው ብላለች። በቃ አባቴ ወሰንክ ነው ያለችው። አዎ ስኛ ሊሆን ልጄ ነው ያለው በህይወት ሽ እጫወትብሻለሁ ይሄ ልጅ ነው ያለው አባቷ ቀልድ ያበዛል። እሱ የዛሬ አመት እነ የዛሬ ወር የዛሬ ሁለት ወር እያለ እንጋባለን ኒካ እናደርጋለን እያለ ጊዜዋን ይበላ ይበላባታል የሴት ልጅ ጊዜያችን ደግሞ አጭር ነው ልባችሁ ለመሞት ሳይሆን አጭሩ የመውለድ ጊዜያችን አጭር ነው ስለዚህ እሱ እየቀለደብን የዛሬ አመት እንግዲህ ሶስት አመት ኖረዋል እነዚህ ልጆች በሶስት አመት ውስጥ ያልተጋቡ ደግሞ ከአሁን በላይ ሊንዘላዘልባቸው ስለሚችል አባቷ ውሳኔውን ተናግሯል ማለት ነው። በቃ ስለዚህ አባቷ ውሳኔ እኔ ተመችቶኛል፣ ኤክራምም ውሳኔ ተመችቶኛል። በቃ ከአባቴ ውጭ አልወጣም ያለችው ነገር በጣም ደስ የሚል ነው። መደጋገም አያስፈልግም። እንግዲህ እህሏ ካላችሁ ትገናኛላችሁ። ለማንኛውም ከዛኛውም ጋር ተጋብታ ልትፋታ ትችላለይ ዞራ ኢሳም ምን ልትል ትችላለይ? አይታወቅም እንግዲህ አላህን ይሄንን የሚያውቀው ማለት ነው። ከማን ጋር እንደምትኖሪ የወሰንልሽ አላህ ነው። አንቺ ያው ሰው መቼም እንወስናለን፣ ምርጫችን እንመርጣለን እንጂ ከዚያ ከሰው ጋር ተጋብተን እንደገና የምንለያይበት ነገር አለ። ከዚያ ጋር ተለያይተን ደግሞ ከመጀመሪያው ሰው ጋር ከሚፈልገን ሰው ጋር ደግሞ መልሰን የምንኖር ሰዎች አለን አለ እኮ። በቃ ዞረን ተዘዋዝረን ለምን ከአስር ዓመት በኋላ ይሆን በህይወት ካለን እንገናኛለን። ዞረን አላህ ካለ ከዚያ ጋር ነው ህለዋችን ካለ እና ኢክራምና ኢሳም እንግዲህ ቢጋቡ ደስ ይለ ነበረ። እንግዲህ ምርጫቸው የነሱ ነው። ምንም ማድረግ አንችልም። ወይንም ከፈኪሀ ጋር ፈኪሀና አህሙ ቢጋቡ ነው እኔ ደስ የሚለኝ። ማለትም አህሙ ይወዳታል። ከሚወደው ሰው ጋር ሰው ቢኖር ደስ ይላል። እንትናም ኢክሩም ከኢሳም ጋር ኢሳም ስለሚወዳት፣ ወንዶቹ ወንዶቹ ስለሚወዳችሁ ማለት ነው። ሁለታችሁም ከሚወዳችሁ ጋር ብትኖሩ። ፈኪሃ እንኳ ተናግራለች፣ ያበጠው ፍንድት ይበል እንጂ እኔ የወደድኩትን ነገር በቃ የፈለግኩትን ነገር ሳረግ ነው ደስ የሚለኝ ነው ያለችው። የወደደኝን ሳይሆን እኔ የወደድኩትን በቃ ለምን አንድ ቀን፣ ሁለት ቀን፣ ሶስት ቀን አልኖርም ነው ያለችው። በቃ የሷ ውሳኔ ይሄ ነው። እሺ ታሳዝናለች። ልጅነትም ወጣትነትም ሊሆን ይችላል፣ አይታወቅም እንደዛ የሚያደርጋት የነገን የረጅም ጊዜውን አለማሰቧ ማለት ነው። በቃ የሆነ ይሁን ሞክሬው ይቅር ነው ያለችው። የወደደችውንና የፈለገችውን ነገር አግኝታ ከዚያ ወዲያ በአናቱ ቢተከል ምንም አይመስላት ማለት ነው። እሷ እያችሁ፣ አንዳንዶቹ ደግሞ አርቀን የምናስብ ደግሞ አለን። የወደፊት ለምን ባጭር ኑሮ ኖራለሁ እኔ ባልወደውም በቃ ለመኖር እኖራለሁ የሚልም ነገር አለ። ይሄ በሁላችንም ውስጥ ያለ ነው። ስለዚህ አሁን ወንዶቹ ወንዶቹ ስለሚወዷችሁ ተወንዶቹ ጋር ከሚወዷችሁ ጋር ኑሩ ሴቶች እዬ ለማለት ያክል ነው። ከሚወደን ጋር መኖር ይሻላል። ግን እኛም ካልወደን ነው እኮ መኖር አንችልም። ግን ዋናው ነገር የሁለቱም ውዴታ ሲሆን ነው። መቼም እያደር ፍቅር ሊመጣ ይችላል፣ መዋደር ሊመጣ ይችላል በሚለው ነው የሚይዘው እያደር